ሲመጣ ነው ምናምን ስላቸው ማለት ነው እና በቃ ልመጣ ስለሆነ በጣም ብዙ ሰዎች ስልካቸውን አጥፍተዋል። እኔ ደግሞ ያልተመቻቸው ምናምን ስል ለካ ኃላፊነቱን አንወስድም ብለው ትላልቅ ሰዎች ደግሞ ያሉ ወንድ የሆነ ይነካታል እኛ በቦዲ ጋርድ ምናምን ትትላለች ብለው ተፋጠውላቸዋል። ትናንሾቹ ደሞ ቆይ እናሳያታለን። ደሞ ትናንሾቹ እኮ ናቸው ዛቸው ያለው እኮ ትንንሾቹ ጋር ነው ዛቸው ያለ ዶክተር አብይን የተናገረችበትም የዶክተር አብይን ሚስት የተናገረችበትን በብሉ ብላሉ። ያች ፊንገር ሾ እንዲህ በይ ተብላሉ። ፊንገር ሾ ዶክተር አብይን ሚስትን የተናገረች ዋ እንዳላጥረገርጋት ነገር ያቸዋለሁ። እንዳላጥረገርጋት ጉዷን እዚህ ጋር እንዳላወጣሁ ተከባብሮ መቀመጥን የመሰለ ነገር የለም። እንዳታፍሩ፣ ሌላ ሌላ ሰውን እንትን ስትሉ ሌላ ነገር ነው የምትፈጥሩት። እዛው ራሳችሁን ቻሉና እኔ ስለማያገባኝ ስለማልፈልገው የተሻለ ነገር ስለማናይ ተብሎ ዝም ያልኳችሁ የተሻለ ነገር ብልጥ ስትሆን ስታድግ ለካ ምን ይባላል መሰላችሁ ምንድ ነው የሆነ ተረት አለ። አማራ ከተቀደደ ምንድ የሚባላለ ምን የሚባለው ምንድ ነው የሚባለው? አረ ችግር የለው መገባ አለ። ለምነ ከተቀደደ የተጨማደደ ነው የሚባለው ስትል ነበረ። ፊንገር ሾ አላችሁ ቪዲዮ፣ እሱ እስቲ ቪዲዮ ካለ የረሚያ እኔ እኮ ትላንት ነው ጉዴን እኮ ምሰማው ሰው ላስፈታት ያለሽ አንቺ እራስሽ ልትታሰሪ አይደለም? ሙ ያላለኝ እንዲ ያሉ እና እኮ በአንቺ እኮ እዚህ ስንት መከራችንን ነው የምናየው። ደግሞ አንዳንዱ የሚታሰር ከእኔ ጋር እኩል የሚታሰርና ሹት የሚደረግ የሚመስለው ደግሞ አለ።

እነዚህ ትንንሽ ኮ ኦሮሞ ኦሮሞ የሚል ናያሬድ እኮ ምንም እኮ አያውቁም ከቀዳዳ ይሻላል ጨምዳዳ እኛ ኮ እሱን በማለት እኮ ነው መቼስ ከፋም ለማ ይሄ መጣ ምንም የሚያመጣው ነገር የለም ምክንያቱ ችግሩ ያለው አንድ ሰው ጋር አይደለም አንድ መቶ ሰው ጋር አይደለም። ችግሩ ያለው በሚሊዮን የሚቆጠር ስልጣን ላይ ያለ ተራ ማሀይብ በጣም ተራው ማህይም ሊያጠቃችሁ ይችላል። ገባችሁ? በጣም ተራው ማህይም፣ በጣም ተራ ተራው እናንተ የማትጠብቁት እንዲ። አንድ የሆነ አባባል አለ፣ ጠላትህ የሚመጣው ከማትጠብቀው ነው ይባላል። ግንኙነት በጣም ከትላልቅ ሰዎች ጋር ነው እኔ በጣም ከትላልቅ ሰዎች ጋር ነው። ገባችሁ። ችግሩ ያለው እኮ ታች ነው የምላችሁ እኮ ለዚህ እኮ ነው ችግሩ ያለው ታች ነው። እታች ያሉት ናቸው ፉን ፉን የሚሉት። ለአንድ ቀን ምን መታሰር ነው አልፈልግም። ለአንድ ቀን በማይታከዛ ነገ ኤምባሲ መጣል መውጣት አይቀርም ግን ገብታ ታሰረች መባልን ግን አልፈልግም አልፈልግም። ምንም የሚያሳሰራቸው ምንም ነገር ስለሌለ እኔ ደግሞ ባለጌ ነኝ፣ በጣም ሀይለኛ ነኝ። ከጠላችሁ ጠላችኋል። በጣም ነው ማዋረዳችሁ። ማዋረድን ደግሞ የማትፈልገው እኮ አልፋችሁ ቁጭ በሉ። ከኔ ጋር አቁሙ። ስምን እየጠራው ነው የማዋረድ። እኔ እንደ እመጫቶቹ ግለሰብ ላይ ችግር የለብኝም። ኦኬ በጣም ማልፈራ በጣም ደፋር ልጅ እንደሆንኩ ታቁኛላችሁ። ስምን እየጠራው ው እስከምትሉ ድረስ ታቁ። ለዚህም ነው የምትፈሩ፣ ገባችሁ። እኔ ግን ባለጌ አደለ ባለጌ የማንልበት ምክንያት ሕዝቤን አስቀድማለሁ። ሌላው ጥቅሙን ስለሚያስቀድም ስልጣን ስለሚፈልግ ነው። እኔ ስልጣን ስለማልፈልግ የህዝቤ ክብር ይበልጥብኛል። ህዝቤ ስል ደግሞ አንዱ እናንተ ናችሁ። ህዝብ ማለት አንዱ ስልጣን ላይም ብትሆኑ ምንም ቢሆን የጋራ የሆነ ችግር ስላለብን፣ የጋራ ችግር ማለት እንደ ኦሮ አፋችሁን እዛ ሰብስቡና ጉልበታችሁን ሂዱና ወንጀለኛው ላይ ያሳዩ ወንጀለኛ እኔ ላይ አይደለም። እኔ ከእናንተ የጸዳውን ንጹህ ሴት እንጂ ሌባ፣ ወሮ በላ፣ ብር ያሸሸው መሬት የሸጥኩኝ ለወደፊቱ መሬት ልሸጥ የተዘጋጀው ሴት አደለም። ነጅ የምትጠነቀቁ ጥሩ ነው። ዛሬ ባይሆን ነገ ይሆናል። ምንም የሚቀርብን ነገር የለም። ሰውን አታክ የምታደረጉት ጭራሽ ተስማምታችሁ ኑሩ ብዬ እያልኩኝ ላለው ጭራሽ ከኔ ጋር ተስማምተህ ዝረፍ እኮ የምልብዬ እኮ ዝም ያልኩ ሰው እኮ ነኝ። ምክንያቱም ንብረት ነው አለቀ፣ ምንም ማድረግ አይቻልም። ምትዘርፈው ልትሰራበት ነው፣ ምናልባት ልታድግበት ነው ይሁን ነገር ልታደርግበት ነው ብዬ ነው ማ ህጋዊ እንኳን ባይሆን ህጋዊ እንኳን ባይሆን አትሊስት ህጋዊ እንኳን ባይሆን አትሊስት አንድ አማራጭ ያለው በኢኮኖሚ ራስን መቻል ነው ብዬ የማምን ሴት ነው። ምክንያቱም ህግ ህግ ቢኖር ኖሮ በባንክ ባበደራችሁ ኖሮ፣ ህግ ግን ስለሌለ ነው። ለዛም ነው ወደ ዝርፊያና ወደ ህገ ወጥ ውስጥ የምትገቡት ብዬ የማምን ሴት ነው። ምክንያቱም እያንዳንዱ ወጣት የሚመጣውን ባጀት ህጋዊ በሆነ መንገድ ቢያበደራችሁ ቢበደር ኖሮ እና ወደ ስራ ቢያውለው ችግር የለም ግን በዘመድ ስለሆነ ብሩም የሚገኘው በዘመድ ስለሆነ ብሩም የሚገኘው ዘመድ ካልሆንክ ወይ አቃጣሪ ካልሆንክ። ስለዚህ ትሱኬ ምን አገባኝ። ከዛ እግዚአብሔር እኔ በጣም ስማርት ሴት ነው፣ ምክንያቱም የሰውን እድገት ነው የምፈልገው። ምክንያቱም በቃ ህጉ በስነ ስርዓቱ የሚሰራበት ሀገር ስላልሆነ ታፍ ታፍ ብለህ በተገኘው ብር ራስን ትችላለህ። ገባ ባልደግፈው ማለት

ለኔ እኔ ለሚያከብሩኝና እኔ ስለኔ ስለ እንትን ለሚሉ ሰዎች ማለት ነው። እንደዚህ አፏን እየከፈተች መች ከፈትኩ? ልክፈት ብል ከፍትብህና ዝም ብለህ ማስበል እዚህ ጋር አሳድራለሁ። ቢያንስ አሁን ካላችሁት ካድሬዎች ካድሬዎች የበለጠ በመቶ የምትቆጠሩት እዚሁ ልታመሹ ልትውሉ ነው ማለት ነው

ግን አንድ ጥያቄ ያለ እኔ ከኦሮሞ ጋራ ከኦሮሞች ጋር ሳወራ ኃይለስላሴ ሚኒሊክን ጭነን እዚ ጋር የምትሳደብ ሰውዬ ማለት ነው ኦሮሞነ ማለት አማራ መስል ለምታጠቃውነ አማራ መስል አማራ የምትሰልልነ አንዳንድ ኮ ይውላል። ጉድ ነው። አሁን እዚህ ጋር አንዱ የሀይለ ስላሴን ፎቶ ነው ያደረገው የለጠፈበት ሙሉ የሚኒሊክ ነው እና የኳስ ነው የለጠፈ እኔ ደግሞ ቴማዬ ከጋድሬና ከአሳሪ ጋር ነው፣ አደለ ፋኖን አልተናገርኩ፣ አማራን አልተናገርኩ። አሁን ይሄ ሰውዬ አያችሁ በሚኒሊክ በምናምን እያደረገ አይደለም? አውቀው አደለም? ቆይ ስሚ፣ አዳምጭ። ጉድ አሁን ይሄ አማራ እያል የአማራ ምናምን የሚሰልል ነው እንግዲህ ወይ አማራንኝ እያል እንግዲህ ወይ አማራ ሴት የሚጠብስበት ፔጁ ነው። አሁን እንግዲህ ተነካ ተነካ። ካድሬ ነው ሲነካ መሳደብ ጀመረ። አሁን በምን መልኩ እኔን አማራ ሊሰድበኝ ይችላል? እዚህ ጋር አስቢው። እንዲያውም ደስ ስነ የሚለውን ስንጣል አሁን ይሄ ይሄ አሁን ኦሮሞ ነው ግን በአማራ ስም ፔጅ አለው ወይ የአማራ ሴት የሚጀነጅንበት ነው ወይ አማራን ያው እንትን የሚልበት ነው ምንድነው የሚባለው? የሚሰልልበት ነው ይሆ ዝም ብላችሁት ይላችሁ ጉድ ዩ እንዲ ነው እንዲ ነው። በቃ የወጣ ሳያስቡት ፍንቅ ይልባቸዋል ማንነታቸው። ከዛ ደግሞ አሁን እኔ ሲጋ ቁጭ ብዬ የሆነ ስለ የሆነ ነገር ደግሞ ብስል ደግሞ የለም አይጥማውም ይሄዳል። እኔ እኮ ይቺን ሶሻል ሚዲያ እኮ ነኝ እኔ እኮ ነኝ ያሳየኋቸው ወሮ በላ ወሮ በላ እኔ እኮ ነኝ ያሳየሁት። ሶሻል ሚዲያ በምን አቅም ሳይበር እኮ ነኝ ያሳ አንተ ኔ ኔ ትላለ እንጂ ኔ የሚያሳየት በል አሁን በቀጥታ ወይ ገቢሳ ወይ ፈይሳ ብለና እና ፍለፊት ተሳደብ፣ ግድ የለም እኔ ፍለፊት አትፍራ። አሁን ኦሮሞ ተናገራት ግድ የለም፣ የምትፈልገውን አስተያየት ስጥ ብቻ አንተ በፈይሳና በጋቢሳ ነው ኦኬ አትፍራ። እኛ ኩፈሪዎች አይደለም እህተና

ላቸው ነው ብሎ ሁን። አሁን ጆከር ፋኖው እዚህ ጋር በምን ይናገረኛል? 7436 ጆከር ፋኖ ነው። አሁን ጆከር ፋኖ እንኳን ኦሮሞ እንዲከፍቶት እኔ አይደለም ተራ ኦሮሞ ከፍቶት እንኳን ካገኘ ገብቶ ኦሮሞ ሲረገጥለት ማየት ነው የሚፈልገው። እኔማ በዚህ መልኩ ስናገር ገና ካሁን ካሁን አፋፍመው ውይ የሆነ ተቃዋሚ ሆና እንዲህን መንግስት ረገጠችልኝ ብሎ ይሄኔ ስለት እንዲህ እያሉ ነው። አሁን ጆከር ፋኖ በጆከር ፋኖ ስም ክሬት የተደረገ ፔጅ ነው ይሄ ማለት።

አይ ትምህርት አይ ሰባት ዓመት ውጤት ገና ይቀዝምብሻል። ገና ቀዝም እና የሚሉብሽ መቼም መቼም፣ አደራ እና አንዳንድ ይሄ ሰውዬ ጥሩ ሳይቀርም እንኳን ግብፅ ስህተት ብላ አልገባች። በዚህ ትውልድ ላይ አትሊስት እንደ ይሄ ሰውዬ መኖሩ ጥሩ ነው። እኔ አንዳንድ በብዙ ነገር እኮ ደግፈዋለሁ። ብቻ ሆኖ ለእንጂ ሰውየውና ሰዎቹ ብቻቸውን ሆኑ እንጂ አንዳንድ ከብዙ ነገር እኳ አትርፎናል። ይሄ ትውልድ የካሳ ትውልዶች ካሳ እኮናቸው ናት። በእኛ ዕድሜ የምትኖሩ እኮ እቴ፣ እግዚአብሔር ደግሞ እንትና መጠጅ ጌታን ተቀባይ አንበሳ ይውረድልሻል። አንበሳ ይብላሽ

ሌላ ጅብን ቤተሰቦቼን አለመብላቱ በእናንተ ዝርክርክነት በእናንተ ዝርክርክነት በእናንተ ሙሰኝነት። ሱዳን ራሷ ስህተት ብላ እኮ መግባት እኮ ትችል ሞክራ እኮ ነበር። ሱዳን ከሶስት ዓመት በፊት እኮ መሬቴ ብላ እኮ ጎንደር ግማሹን እኮ አሁንም እኔ እንጃ ትልቀቃ ትልቀቅ እኮ አይታወቅም ለምን

በዚህ ሌሎቹ ይሻላሉ። ሌሎቹ እንኳን ሳህን ነው የሚያጥሩት። አየሽ፣ ከመቸገርሽ የተነሳ ሴትዮ መኪና ነው የምታሰልጥብሽ ከዛ